ሰላም ለእናንተ ይሁን። እንደምንሰነበታችሁ፣ አባቴ ብሩካን፣ አባቴ ልጆች የተወደዳችሁ፣ ከዘላለም ሞት ወደ ዘላለም ሞት ወደ ጨለማ ወደሚደነቅ ብርሃን ከባርነት ወደ ልጅነት ከእርግማን ወደ በረከት እግዚአብሔር እየጠራችሁ እየተባረካችሁ የተወደዳችሁ ተስፋ የሞላላችሁ በመንፈስ ቅዱስ የታተማችሁ የአባቴ ብሩካን እንደምንሰነበታችሁ። እግዚአብሔር ዛሬ ያሳየን የጠበቀን የረዳን መግባት መውጣታችን ሁሉ ጠብቆ በሰላሙ በሰላም የዋለን አምላካችን እግዚአብሔር የተባረከ የተቀደሰ ይሁን። ከእግዚአብሔር ቃል አንድ ስፍራ አነብና እንጸል ያለን፣ ተባረኩ የማነባው አንደኛ ጴጥሮስ አንደኛ ጴጥሮስ ሁለተኛ ጴጥሮስ ምዕራፍ አንድ ቁጥር ሁለት እስከ አስራ አንድ ያለውን አነባለው። ይህን ቃል ከዚህ በፊትም አይ ቲንክ በጥቂቱ ሼር አድርግ ያለው ዛሬም ደግሞ ይህን ላነበውና ላስታውሰው ላስታውሳችሁ ፈልጋለሁ። ተባረኩ። የመለኮቱ ኃይል በገዛ ክብሩና በበጎነቱ እየጠራንም በማወቅ ለህይወትና ለእግዚአብሔር ለእግዚአብሔርንም ለመምሰል የሆነውን ነገር ሁሉ ስለሰጠን በእግዚአብሔር በጌታችን በኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ስለ ክፉ ምኞት በዓለም ካለው ጥፋት አምልጣችሁ ከመለኮት ባህሪ ተከፋዮች በተስፋ ቃል እንድትሆኑ በእነዚያ ክብርና በጎነት የተከበረና እጅግ ታላቅ የሆነ ተስፋን ሰጠን። ስለዚህ ምክንያት ትጋቱን ሁሉ እያሳያችሁ በእምነታችሁ በጎነትን ጨምሩ፣ በበጎነትም እውቀትን፣ በእውቀትም ራስን መግዛት፣ ራስን በመግዛት መጽናትን፣ በመጽናትም እግዚአብሔርን መምሰል፣ እግዚአብሔርን በመምሰል ላይ ደግሞ የወንድማማች መዋደድ፣ በወንድማማች መዋደድ ፍቅርን ጨምሩ። እነዚህ ነገሮች ለእናንተ ሆነው ቢበዙ በጌታችን በኢየሱስ ክርስቶስ እውቀት ሥራፈቶች ፍሬቢሶች እንዳትሆኑ ያደርጋችኋልና። ስለዚህ ነገሮች እነዚህ ነገሮች የሌሉት እውር ነውና በቅርብ ያለውን ብቻ ያያል፣ የቀደመውን ኃጢአቱን መንጻት ረስተዋል። ስለዚህ ወንድሞች ሆይ መጠራታችሁን፣ መመረጣችሁን ታጽኑ ዘንድ ከፊት ይልቅ ትጉ። እነዚህም ብታድርጉ ከቶ አትሰናከሉም እንዲሁ ወደ ዘላለሙ ወደ አባታችንና መድኃኒታችን ወደ ኢየሱስ ክርስቶስ መንግሥት መግባት በሙላት ይሰጣችኋል። ይላል እግዚአብሔር። አምላካችን የተባረከ ይሁን፣ ስሙ የተቀደሰ ይሁን። ስለ ቅዱስ ቃሉ ስለ ተባረከው ቃሉ የሞተውን ሕይወት ለሚዘራው ቃሉ የተሰናከለውን ለሚመልስ ቃሉ የሚንገዳገደውን ለሚያጸና ለሚያቆም ቃሉ የሞተውን ተስፋ የተቆረጠበትን ነፍስ ዘርቶ ፍሬያማ ታላቅ እና ኃያል ሰራዊት ለሚያደርግ ቃሉ ክብር ይገባዋል። ለመለኮቱ ኃይል ክብር ይገባዋል። ለታላቅነቱ ክብር ይገባዋል። በገዛ ክብሩና በጎነቱ የጠራን አምላካችን ክብር ይገባዋል። በሕይወት እና እግዚአብሔርን ለመምሰል የጠራን አምላካችን ክብር ይገባዋል። ጸጋው በስቶልናል። ምረቱ በስቶልናል። በሕይወት የመኖራችን ስሙን የመጥራታችን አሁን እንኳ ይህን ጊዜ በእርሱ ፊት እንድንገኝ በጥቂት ደቂቃዎች እንኳን በሆን በእርሱ ምሕረት እንጂ በእኛ አቅም የሚቻል አይደለም። እግዚአብሔር አምላካችን እየተባረከ ይሁን። አምላካችን ከክፉ ምኞት፣ በዓለም ካለው ጥፋት አስመልጦናል። በመለኮት ባሕርይ ተካፋዮች እንድንሆን አድርጎናል። በተስፋው ቃል እንድንጸና አድርጎናል። በዚህም ክብርና የከበረ እጅግ ታላቅ የሆነ ተስፋን ሰጠ። አምላካችን እጅግ ታላቅ ነው። የተባረከ ነው። ይወደናል፣ ይራራልናል። ገና ሙታን ሳለን በጥፋት መንገድ ላይ ሳለን በባርነት ሳለን በክፉ ምኞት በዓለም ካለው ነገር ሁሉ ላይ ታስረን ተጠላልፈን ባለንበት ወቅት እግዚአብሔር ግን ጠራን፣ እግዚአብሔር ግን ራራልን፣ እግዚአብሔር ግን ወደደን፣ እግዚአብሔር ግን አሰበን። ክብር እና ምስጋና ለቅዱስ ስሙ ይሁን። ክብርና ምስጋና ለተባረከው ስሙ ይሁን። በዓለም ካለው ክፉ ምኞት ከጥፋት አምልጠን አስመልጦን ከመለኮት ባህሪ ተካፋዮች እንደሆን ባሪያ የነበርነውን እኛ የመለኮት ባህሪ ተካፋዮች አድርጎ ሙሉ በሙሉ ታሪካችንን ቀይረዋል። አምላካችን እግዚአብሔር ስሙ ይባረክ። እግዚአብሔሮ እንለምናለን ለዚ ታላቅ ተስፋ ለዚ ታላቅ ክብር ለዚ ታላቅ ኃይል መመረጣችንን እግዚአብሔር አምላክ ለት ለት እያሰብን እያወቀን በዚህም እየተደነቅን በትጋት በበጎነት እግዚአብሔር አምላኬ በእውቀት ራስን በመግዛት እግዚአብሔር በመጽናት አንተንም በመምሰል እግዚአብሔር አምላኬ በወንድማማች መዋደድ እግዚአብሔር ሆይ በፍቅር እግዚአብሔር አምላኬ ህይወታችንን ከክብር ወደ ክብር እያሳደግን እግዚአብሔር አምላኬ ሆይ በእውነት ያንተን ፊት ያንተን መልክ ያንተን ባህሪ እያብለጨለጭን በህይወታችን ዘመን ሁሉ በድገት እንድንቀጥል እርዳን። እግዚአብሔር አምላኬ አንተ እስከመምሰል እስከ መለኮት ባህርይ ተካፋዮች እንድንሆን ተመርጠናል። ስለዚህ በወረደ በተዋረደ ስፍራ ላይ እንድንገኝ ዝቅ ባለ ስፍራ ለውጥ በሌለ ስፍራ እንድንገኝ ያለ ፍሬ እንድንገኝ አትፈልግምና እግዚአብሔር አምላኬ ወይ ፍሬያችን እንዲበዛ 30፣ 60፣ መቶ እንድናፈራ አምላካችን በአንተ ፊትም ሽልማትን እንድንቀበል ለዕት ዕለት እንደ ክርስቶስ በጎ ወታደር ተብሎ እንደተጻፈ በበጎነት እንድንወጣ እንድንገባ እግዚአብሔር አምላኬ ሆይ እርዳን። እስከ ምጽአት ቀን የምንጸናበት አቅምን ስጠን። ክብርና ሽልማት የሚሆነን እግዚአብሔር አምላኬ ዛሬ በጽናት መቆማችን ነውና፣ በጽናት እንድንቆም እርዳን። እግዚአብሔር አምላኬ ባድነት ፈጽሞ ከእኛ ይራቅ። እግዚአብሔር ሆይ ከንቱነት ፈጽሞ ከእኛ ይራቅ። እግዚአብሔር ሆይ ኃይልን አልብሰን፣ አንቃን፣ አስታጥ እግዚአብሔር አምላኬ ሆይ ለውጠን፣ እርዳን ከልባችን አንድ አስመራር እግዚአብሔር አምላኬ ክርዳድ እግዚአብሔር አምላኬ አሮጌነት ቢኖር በጌታ በኢየሱስ ይንነቀ። አንተ የእያንዳንዳችንን ልብ ታነባለህ፣ ትመረምራለህ፣ አይምሮአችንን ትመራለህ። አታ ታነባለህ፣ ትመረምራለህ፣ ታውቃለህ። ህይወታችንን ሁሉ በአንተ ፊት የተገለጠ ነውና እባክን ከተያዝንበት ከደከምንበት ከዛልንበት ህይወታችን ላይ ለውጥ እንዳይሆን ካደረገን ከማንኛውም አይነት እንቅፋት እንድታድነንና እግዚአብሔር አምላኬ ጸጋን አብዝተህ ወደ ኃይል ወደ ጸጋ እንድንሸጋገር እንድትረዳን በኢየሱስ ክርስቶስ ስም እንጸልያለሁ። ዘመናችን ሕይወታችን፣ መግባታት መውጣታችን ሁሉ ለአንተ እየተሰጠ ይሁን። ከአንተ ፍቃድ ውጪ የትም እንዳንገኝ፣ በጥፋት ስፍራ እንዳንገኝ፣ አምላኬ አንተ በማከብርበት ስፍራ እንዳንገኝ፣ አንተ የማትከብርበትን እንዳናደርግ፣ እንዳንናገር፣ ከማጉረምረም እንድንርቅ፣ ሁልጊዜ አንተ ላይ ደስ እንዲለን፣ በአንተ እንድንደገፍ፣ እንድንታመን እግዚአብሔር ሆይ እርዳን። አለምን የሚያሸንፈው እምነት ነውና እምነት ሀብዝተ ሀብዛለን አቅመን ጸጋ እንጨምርል ስለ ሁሉ እናመሰግናለን ሌቱን በሰላም አሳድርን ምሽቱን ባርክል የክፋት ኃይል የጨለማ ጉልበት የመናፍስ ቅድ ዓላማ ሁሉ በኢየሱስም እንቃወማለን ከንቱ ይሁን አምላካችን አንተ ክበር ከፍበል በል በጌታችን በኢየሱስ ክርስቶስም ጸለየን አሜን